ከባዕድ አስተምሮዎችና ከባዕድ አምልኮዎች እነዚህ ያስጠነቀቃቸው ወደ ቀደሙት የነቢያት መንገድና ወደ ሰለፎች መንገድ ተጣራ። በእነዚያም እነዚህ ሰዎች ሲያደርጓቸው የለመዷቸው የነበሩ ሽርኮችን እንዳለ ተቃወመባቸው። ከአላች ሌላ አካላት ትጣሩ ነው ያላቸው። ነቢይና ወልይ ገለመል እያላችሁ በፍጥረታት ስቲባታት ታደርጉ ይሄ ሽርክ ነው ብሎ ጻፈባቸው። መጽሐፉንም እንዳለ አስጠነቀቁ። ይሄ ውሃብያ የሚባል መንገድ ተጠንቀቁ ብለው ከዘቡ አለይህ ወፍተሩ አለይህ ከማካነት

የተጣራ የሆነ ደግና መልካም ሰው ነበር። ከእርሱ ሰዎችን ለማስበርገግ ሲሉ የዋሹበትና የቀጠፉበት የሆነ ቅጥፈት ነው ውሃብያ የሚለው እንጂ፣ በፍጹም ሰውየው በትክክል የእስላምን መንገድ ለትውልድ ያስተማረ ሰው ነው። ገብቶሻል አይደል? አመሰግናለሁ። ግን አንድ አልተብራራልኝ ነገር ደግሞ አለ። ውሃብያ ለምሳሌ ነፍስ ነፍስ አጥፊ ነው ወይስ ደግሞ ያኔ ገባ የጥያቄሽ በቃ ውሃብያ ነፍስ አጥፊ ነው ወይንስ አይደለም። ወላሂ ላዚም አንደኛ ውሃብያ የሚባል ነገር የለም። እንደ እንዳልኳቸው የተሻል ነገር ግን እነዚህ ውሃብያ የሚሏቸውን አካሎች ብታያቸው ከቁርአንና ከሐዲስ የወጣ የወጥ አስተምህሮ የላቸው ይሻለ ነው። ቁርአንና ሐዲስን የሚከተል ማንኛውንም ሙስሊም የሰለፎችን መንገድ እንከተል ያለን ሰው ውሃብያ እያሉ እነዚህ ሰዎች ያወርፉታል። ለምን ከኛ ጋር ሙታንን አልተጣራም ነው? ለምን ከኛ ጋር ሆኖ የአላህን ባህሪ አልካደም ነው? እነዚህ ሰዎች ገብታቸዋል። አረ ስለዚህ፣ በቁርአን ላይ በሐዲስ ላይ አምላክ አላህ ሱብሃነሁ ወተዓላ ንጹሓኖችን እንግደሉ ብሎ በፍጹም አላዘዘም። ነገር ግን የሚዋጉ አካሎች ካሉ ከራስ ለመከላከል ሲባል መከላከል ዛኔ እንድንዋጋ ተፈቅዶልናል። ምን አይነት ሰዎች ልብ ይበሉ። ወቃትሉ ፊ ሰቢል ላ ለዚ ዩቃትሉ ነኩ እነዚያ በአላህ መንገድ ላይ ወይም በሃይማኖታቸው ምክንያት እንዲጋደሏቸውን ተጋደሏቸው ከራስ ለመከላከል ስንል የምናደርገው የሆነ ስርዓት እሱ ጃሃድ ተብሎ ይጠራል ጅበድ ጃሃደ ከሚለው ቃል ነው የተነሳው መሰረቱ ጃሃደ ማለት ታገለ ማለት ነው ጃሃድ ትግል ማለት ነው ምን አይነት ሰዎች ነው ጃሃድ የምታደርጉ ከተባለ ሊጋደሉ የመጡን አካል መዋጋት ነው ልክ እንዲሁ በሌላ ሀገር ላይ የሄዱ ነቢዩ ሰለላሁ ዐለይሂ ወሰለም ያደርጉ ነበር። ጃሃድ የሚባለው ነገር እርሱ ምን አስመልክቶ ነው? ጃሃድ ለሁለት ይከፈላል። ጃሃድ ጠለብ ወጃሃድ ደፍ ው ዲፋዕ፣ ከራሲ የመከላከል ጃሃድ እና የማጥቃት ጃሃድ አይነት ናቸው፣ ለሁለት ይከፈላሉ። ስለዚህ አሁን አንደኛው ጃሃድ ምንድነው? ጃሃድ ዲፋዕ የመከላከል የሆነው የጃሃድ አይነት ነው ማለት እናንተ በሰላም ባላችሁበት በሀገራችሁ ሰዎች በእምነታችሁና በሀገራችሁ በማንኛውም ማንነታችሁ ሊያጠቋችሁ ሲመጡ የምትከላከሉበት እሱ ጃሃድ ዲፋ ይባላል። የመከላከል የሆነ ጃሃድ። ጃሃድ ጠለብ ደግሞ የመፈለግ የሆነ ጃሃድ ነው። እሱ ደግሞ ዳዕዋ ለማድረግ አንድ ነቢይና ተከታዮች ይወጣሉ። ልብ በሉ። በዚያች ሀገር ላይ እነዚያ ሰዎች የሀገሪቱ ሰዎች ወደ ኢስላም ይጠራሉ። ነቢ ስ ላ ስለም ሲያደርጉት እንደነበሩ ወደ በርካታ ሀገራት እንደላኩት ማለት ነው። ከተቀበሉ ወደ እስልምና በጣም ያማረ ሁሉ ነገር አልቀበለም ካለ ያ ነብይ ደግሞ ያ ህዝብ ምን ይደረጋል? ነቢያቶች እና ተከታዮቻቸው ለዚህ ህዝብ ያስተምራሉ። ያ መንግስትና ተከታዮቻቸው አያታስተምርም ብለው ሙስሊሞችን እንገጥማለን ካሉ ስለዚህ ጦርነት ከነሱ ነው የመጣው። የዛኔ ተዋጋቸው አላቸው። አይ በሰላም ያስተምሩ ከሆነ ላስ ማስተማር ብቻ ነው። ነብያትና ተከታዮቻቸው የሚፈልጉት የድዑ ናስ ኢለ ተውሒድ ወኢለ ነብዝ ሽርክ ቻሉ ሰዎችን ወደ ተውሒድ ይጠራሉ። በአዳብ ልኮን አስከንጥረው እንዲጥሉ ያስተምሯቸዋል

የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው። የአንድን ሰው ነፍስ ያዳነ የዓለምን ሰው ነፍስ እንዳዳነ ነው ይላል። ሰው የሚለውን አስመሩበት። አላህ ሱብሓነሁ ወተዓላ በሰውነቱ ሰውን እንዳትገሉት ብሏል። አይሻርና አንድን ሰው ያጠፋ አለ። ሙስሊም ክርስቲያን አይሁድ አላለም፣ ሰው ነው ያለው። ሰው አንድን ሰው የገደለ የዓለምን ሰው ነፍስ እንዳጠፋ ነው፣ ከኔ ዘንድ ሐጢያቱ አለ። አየሽ ምን ያክል ክብር እንዳለው የሰው ልጅ ከዚህ እንረዳለን። የአንድን ሰው ነፍስ ደግሞ ከሞት የታደገ እና ያዳነ

ከሙስሊሞች ጋር የሰላም ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም፣ አሉ አይሻርለም። ስለዚህ ምን አይነት ከሀዲ ነው ከተባለ ሊዋጋ የመጣን አካል ነው። አማኝን ብቻ ማን ነው ከሀዲን ብቻ አይደለም። የሚገርምሽ ተዋጉት ያለው አላህ፣ አማኝም ሆኖን እዋጋ አለሁኝ ሰላምን አልፈልግም ፀብን አጭራለሁኝ ካለ ተዋጉት ብሎናል። አማኝ ብቻ ከሀዲን ብቻ አይደለም አማኝ ሳይቀር ለምን ከተባለ ኢስላም ከስሙ ስንነሳ ጀምሮ የሰዎችን ሰላም ለማስከበር ነው፣ የራስንም ሰላም ለማስከበር ነው የመጣው። በምድራዊ ዓለምም በቀጣዩም ዓለም ሰላምን የሚሰጥ የሆነ ሃይማኖት ነው። አላህ በቁርአን ላይ ወላሁ የድዑ ኢላ ዳሪ ሰላም እኔ ሰላም ወደሆነችው ሀገር ነው የምጠራችሁ እያለ ይናከራል። የእርሱ የሰላም ሀገር ምንድን ነው ከተባለ በቁርአንና በሐዲስ ህግና ስርዓት መምራት ነው። በዚያም ሲመራ ጊዜ ሰው የምድራዊንም የቀጣዩንም ዓለም ሰላም ያገኛል። ስለዚያ ነው

ነብዩ ለ ላ ለም ምን አሉ? ላትትምንው ሊ ል አደራ ከጠላት ጋር ተገናኝታችሁ መፋለምን መጋደልን እንዳትመኙት ይልቁንስ በእናንተን በነርሱን መካከል ላ ሰላምን እንዲያሰፍን ጸልዩ አሉላ። ነገር ግን በሀገሪቱ ላይ እኔ ሰላምን አልፈልግም እዋጋለሁኝ ካለ በእምነትህ መቃጠልችለ እዋጋለሁኝ ካለ ወይም ከሀገርህ ላሳደህ እፈልጋለሁ የተዋግቼይ ሰው ምን አድርጉ ነው ት

ሊዋጋ የተጋበዘ አካል ሰይፍ ተሸክሞ የመጣን አካል እንጂ ተጋደል እያለ ያለው እነሱም እናጠፋለን እንዋጋለን ብለው ከመጡ ነው። እራሳችን ለመቸው ብለው እዛው ከተቀመጡ ማንም ያካሽ አየሽ ነው። ይህን ይመስላለ ማኛ አመሰግናለሁ። ሌላ ጥያቄ ያለሽ ወጣች መሰለኝ።